ከአስር ዓመት ወዲህ ከ2008 ወደዚህ በጣም በሚገርም ሁኔታ ጠላት ከአንተ ጋር ሲታገል ሲገዳደር መጥቷል። እውነት ነው። አባይ ነኝ። ከልክ በላይ ሰውን ስለሚታመን በሰው ስትጎዳ መታሃል። በቃ ላንተ የመጀመሪያ የጉዳቴ ምክንያት ሰው ነው። ይሄ ሰው በጣም ሪቆ መሄድ የሚችልበትን መንገድ እየዘጉ የመጡ ሰዎች ናቸው። እቺን ደግሞ ብላቴና እግዚአብሔር በጣም የሚገርም የመዝሙር ጸጋ ሲሰጣት አየሁ። ኦ ጂሰስ ታንክ ዩ ሃሌሉያ። አንቺ እየዘመረሽ ሰው ዝም ብሎ እስኪፈወስ፣ ኮላሌ፣ ኦጋራ፣ ካንሰር፣ ምን ምን እስኪፈወስ ዓይንሽ አሁን በኃይል ይከፈታል። ማካዳ የወሳ የወርቅ የሚመስል ነገር ሙሉ ስትለብሳየው የሆነ መጎናጸፊያ ወርዶባታል። ከንቺ ኋላ ብዙ በጌታ ያሉ ሰዎችን አየሁ። አንቺ ደግሞ ተለይተሽ አመልጠሽ ስለወጣሽ የሚያኮርፉም አሉ የሚጠሉሽም አሉ ገለልተኛን ለማድረግ የሚሞክሩም አሉ መገጣጠም ያሽ ላይ ሰበብ የሚፈልግ አስብሪጣ አለ። ልጅ ጥያቄ ያለው እናንተ ቤተሰብ ውስጥ አለ። ወንድም አለሙ የሚባል ሰው ፀጋዬ የሚባል ሰው ላይ ሲያስደግም አየው። ፀጋዬ አንተ ስም ነው አንተ እሱ ላይ አለሙ የሚባል ሰው አሰርቷል። አንተም ላይ አለሙ የሚባል ሰው ነው ያሰራው። አንተ ላይ ብቻ አይደለም ያሰራው። ሁለተኛ አብራም ላይ በኢየሱስ። ወንድምህ ነው ወንድምህ ነው። ከአብራም ቀጥሎ ሙሉነሽ፣ ሙሉነሽ ተምቼ ነው ተምቼ ነው። ቀጥሎም ደግነሽ ላይ ደግነሽ እ ዛሬ ልመታችሁ እቅድ ያዘ። ሁሉ አንድ ባንድ ይመታል። ተካ ተካ አለና፣ ሴባ ቴካ እ አለና፣ ሴባ አዎ፣ በእንግሊዝኛ ቴካ ይባላል። ቴካ፣ አዎ። ጎምቦሬ ነው የተወለድኩበት ነው፣ ጎምቦራ፣ ጎምቦራ ወረዳ የተለያየ ቅርጽ ያለውን ቁልፍ በእጅ ያየው። አሜን። እግዚአብሔር ከዚህ ቀን ጀምሮ ካንተ ጋር እከፍታለሁ እዘጋለሁ አለ። አሜን። የማስጀምረው አዲስ ስራ አለ አለ ጌታ። አሜን። ሃሌሉያ። ልክ ለአንተ ከአስር አመት ወዲህ ከ2008 ወደዚህ በጣም በሚገርም ሁኔታ ጠላት ካንተ ጋር ሲታገል ሲገዳደር መጥቷል። እውነት ነው። አሁን ደግሞ በአጭር መንገድ መጥቶ ባቋራጭ የራስ የሆነ ነገርን ወደ ራሱ ሊከረብት ኋላ የሚደረግ አንድ ነገር አየው። አንተ በማታውቀው ሁኔታ በአንተ ስም ያለውን ነገር ወደ ሌላ ሰው ሽፍት ለማድረግ የሚደረግ ስውር ሙከራ አየው። በጌታ በኢየሱስ ስም ከዛሬ ጀምሮ በአንተ ርስት ላይ በአንተ ሚራፍ ላይ እጅ የሚያነሳውን ስውር ጠላትን እግዚአብሔር አስጠነቅቃለሁ አለ። በጣም ትንሽ ሰበብ ይፈለጋል። ከአንተ ዙሪያ በጥብቅ ጥናት የሚያደርግ አሰራር ያለበት ሰዋየው ሰውየውም ተመቷል። መንፈሱም ተመቷል። አሜን ሃሌሉያ። አስር ዓመት ሙሉ በጣም ብዙ ለውጥ ማምጣት የምትችሉበትን ጊዜ እየተዋጋ የመጣ ጠላት አለ። አሁን እግዚአብሔር አንበረክካለሁ አለ። አሜን። አባይ ስሜ ነው። ሃሌሉያ። አንተ ለሰው መልካም ስለሆንክ ማንንም እንደ ራሴ ስለሚታይ ከልክ በላይ ሰውን ስለሚታምን በሰው ስትጎዳ መታል። በቃ ለአንተ የመጀመሪያ የጉዳቴ ምክንያት ሰው ነው። ይህ ሰው በጣም ርቆ መሄድ የሚችልበትን መንገድ እየዘጉ የመጡ ሰዎች ናዩ። ወደኋላ እያስቀሩ፣ ወደኋላ እያስቀሩ፣ ወደኋላ እያስቀሩ እሱ ላይ አንድ ክፋት አታገኙ። ስሙን ግን አንድ ቀን በመልካም አያነሱም በብዙ ነገር እግዚአብሔር ታሪኪ ነገር እንዳይቀየር ያደረጉ የሰዎችን እጅ ካንተ ነገር ላይ እግዚአብሔር አንስቻለሁ። አሜን። በሁለት ሰው በጥብቅ የተዘጋ ደጅ አሁን ተከፈተ። አሜን፣ ሌሉያ አሁን ተከፈተ። አሜን። አልቆ ተፈርሞ የሚሰጥ ቤት አየው። አሜን፣ ይሁንለት፣ በቃ አሜን። ለምን ረጅም ዘመን ትግሊ ከጌታ ጋር ስለሆነ እነሱ የሚያደርጉት ሌላ ሌላ ደባ ስላለ አሁን እግዚአብሔር በስውር መስጠንቀቂያ ስለሚሰጣቸው ይሁንለት። አሜን ሀሌሉያ፣ ተቀበል። የእናንተ ነገር ከሰው እጅ ወጥቷል። አሜን እግዚአብሔር ወደኋላ ለመቅረት ምክንያት የሆኑ ሰዎችንም ከዛሬ ጀምሮ አስጠነቀቃለኋል። አሜን ይችን ደግሞ ብላትና እግዚአብሔር በጣም ሚገርም የመዝሙር ጸጋ ሲሰጣት አየሁ። ጂሰስ ሀሌሉያ ምንም ሌላ ነገር እንዳታስፋ አታደርጊ። እግዚአብሔር በመዝሙር ጸጋ ዓለምን እንደ ቀበለ እስከ ሚዞሪ! ደግሞ ልጅ ናት ግን ትልቅ ጭንቅላት ትልቅ ሰው መምከር የምትችልበት ጥበብ እውቀት፣ ማስተዋል እግዚአብሔር በእሷ ፊት ትውልድ ስላየ ለትውልድ የሚሆን እውቀትና ማስተዋል ሰጥቻት አለዋል። አሜን። ተባርከሻል። አንቺ እየዘመርሽ ሰው ዝም ብሎ እስኪፈወስ ኮላል፣ ጨጓራ፣ ካንሰር ምን ምን እስኪፈወስ አይንሽ አሁን በሀይል ይከፈታል። ማካዳዮሳ የወርቅ የሚመስል ነገር ሙሉ ስትለብሳየው የሆነ የመጎናጸፊያ ወርዶባታል። እግዚአብሔር ለትውልድ መድያኒት የሚሆን ጸጋ በእሷ ውስጥ አስቀምጫ ያለው። አሜን። ታገለግል ነበረች፣ ታገለግላለች። በምን በዝማሪ ሚትገርም ዘማሪ ላይ እግዚአብሔር ሊሰራ ያስበው ትልቅ ስራ ስላለ እሷ ላይ የሚቆጣ ዙሪያ ላይ ያለ መንፈስ ሁሉ ተመቷል። አሜን። እናት ነው ተመቷል። አሜን። የእሷ ጭንቅላት ከዚህ ቀን ጀምሮ በፍጹም እውቀት፣ ጥበብ፣ ማስተዋል ተባርኳል። አሜን። ምንም ሳይረብሻት በአገልግሎቷ እግዚአብሔርን እያስጠራች ትኖራለች። አሜን። ከንቺ ኋላ ብዙ በጌታ ያሉን ሰዎች አየሁ። እናት አንቺ ደግሞ ተለይተሽ አመልጠሽ አመልተሽ ስለወጣሽ ሚያኮርፉም አሉ፣ ሚጠሉሽም አሉ፣ ገለልተኛ ለማድረግ ሚሞክሩም አሉ። አትስሚያቸው። አልሰማ እነሱ ወደ አንቺ ይመጣል። አሜን ሃሌሉያ። አሜን አሜን አንድ ባንድ አምላካችሁ አምላክ ነው ብሎ እነሱ ወደ እናንተ ይመጣል። አሜን ይህ ጊዜ የእናንተ ነው። አሜን እግዚአብሔር በእናንተ ይከብራል ይጠራል። አሜን መገጣጠሚያሽ ላይ ሰበብ የሚፈልግ አስብሪ ጣል። ዝም ብሎ አንዳንድ ጊዜ የሆነ ነገር እንዲያመጣ እዛ ጋር እግር ታማሚ ሰው ስላለ እንዲከረበት ነው። እዛ ያለው ችግር አንቺ ጋር እንዲመጣ ነው የሚሰራ ነገር አየው። ልክ አንዳንድ ጊዜ የሚወረወር ነገር አየው። በር ከፍታችሁ በምትወጡበት የሆነ ደም ነገር በስረንጅ ሲደፋ አየው። አይደለም የእንስሳ ደም፣ የራሳቸውን ደም ቢደፉ እንኳን ሟርታቸው ዞሯል። ደግሞ ቤታችሁን አሜን። የሚገርም ቤት አሜን። ጥያቄ ያለው እናንተ ቤተሰብ ውስጥ አለ፣ ወንድም አለ ነው ተኒር በዚህ በተክሊል በምናምን ነው ግን በጌታ አይደለም አይደለም። ያው ቃሉን እንነግራለን። ያው ቅድም የተሰበከው ቃል ያ ነው ያ ነው መናገር ነው። እግዚአብሔር ስራውን ይሰራል። በዚህ ተስማማን። አሁን መልዕክቱን እኔ አላስተላልፍም። እናንተ ናችሁ መልዕክት የምታስተላልፉ። አሜን። እሺ፣ የአምላካችሁ ስም በዛም ይጠራል። አሜን። ከምልክቱ አንዱ ይሆናል። አሜን። ሄዳችሁ እግዚአብሔር በአምስት ልጆች ይባርካቸዋል። በሉ።

ተሳክቶላችኋል አሜን። እጅግ ተሳክቶላችሁ ትኖራላችሁ። አሜን። ደግሞ ከእናንተ ጋር በተገናኘ እግዚአብሔር ትልቅ ድርጅት ሲሰጣችሁ አየሁ። አሜን። በኢየሱስ ስም ተለቀቀ። አሜን። ልክ ሕክምና ጋር በሚገናኝ መንገድ እግዚአብሔር በድርጅት ሲባርካችሁ አየሁ። አሜን። በቃ ዝም ብላችሁ ተረከቡ። አሜን። ተሳክቶላችኋል አሜን። ተጸልዮም ታክሙ የሚፈወሱበት አሜን ስ ተሰጥቷችኋል። አሜን። በብዙ አቅመ ደካሞች ጎን ትቆማላችሁ። በራችሁ ተከፍቷል። ይሄ ጊዜያችሁ ነው። አሜን። ተከናውኑ። አሜን። አገልግሽ በኢየሱስ ስም ተባርከሻል። ከመጀመሪያ ከመነሻ ጀምሮ በህይወቴ ላይ በኑሮዬ ላይ በቤቴ ላይ በቤተሰቦች ላይ በየቀኑ ሲወረወር የቆየ ሲላክ የቆየ በጣም በኃይለኛ እቅድ ሲነሳ የቆየ የመናፍስቶችን እቅድ ሁሉ እግዚአብሔር ዛሬ አፈርሳለሁ አለ። አሜን። በጣም በሚገርም ሁኔታ አንደኛ ቤተሰቦችን በሆነ ድንጋጤ ለመምታት፣ ሁለተኛ ደግሞ በጣም ብዙ ጥረት እያደረጉ እየተንቀሳቀሱ እየሰሩ አንዳንዶች እንዳያድጉ ለውጥ በህይወታቸው ላይ እንዳያመጡ፣ አንዳንዶች ደግሞ እስር ቤት ገብቶ ጊዜ እንዲቆጥርባቸው የተሰራ መንፈስ አሰራራየው የው በኢየሱስ ስም ዛሬ ከብዙዎቻችሁ ጀርባ አንድ የሚሰበር ነገር አለ። አሜን አለሙ የሚባል ሰው ጸጋ የሚባል ሰው ላይ ሲያስደግም አየው። ጸጋ ነኝ ጸጋ አንተ ነክ እዛ ከተማ አንተ ባለበት ቦታ ላይ ማዳያ ሊጀምር እቅድ አለው እና በቅርብ ርቀት ይሄ ሰው ሄዴና አዲስ አበባ ከተማ ሳይገባ ወደ ቢሾፍቱ አካባቢ ሄዶ 26 ሺህ ብር ከፍሎ አንቴና ቤተሰቦች ላይ ያስደገመውን ድግም ታየው። እግዚአብሔር አምላክ መሰረቱን አፍርሻለሁ አለ። አሜን። ኢየሱስ ጸጋ ያንተ ስም ነው። አዎ አባቴ ኢየሱስ አንድ ሰው አሜን አይልም ወይ? በጌታ በኢየሱስም ዛሬ የሰባት ቤታችሁ ጉዳይ ይለቀቃል። ከእናንተ ጀምሮ ወደኋላ ወደፊት ያለውን ትውልድ በሙሉ የሚባርክ የእግዚአብሔር ጸጋ በእናንተ ላይ ወርዷል። ከዛሬ ጀምሮ ቤታችሁን፣ ቤተሰባችሁን የጠላት በትር አይመታም። በጣም በትጋት የሚሰራ መንፈስ ባለው ሙሉ ኃይል የእናንተን ቤት ለመምታት የሚተጋ መንፈስ ከዚህ ደቂቃ ጀምሮ እግዚአብሔር ተመትቷል፣ አለ። አሜን ልጆች፣ አንዱ በሰው እጅ እንድሞት ጠላት ያለ ልክ እየታገለ ያየው፣ ግን ከቤታችሁ ሬሳ አይወጣም። አሜን። አንድም ሰው ያለ ጊዜ አይቀበርም። አሜን። ነጋሽ ከተተጋንተ እሱ ላይ ማን አስደግሟል? አለሙ፣ አለሙ። አንተ ነጋሽ፣ ተተዋውቁ አለው አላቅም እሱ ላይ አለሙ የሚባል ሰው አሰርቷል። አንተም ላይ አለሙ የሚባል ሰው ነው ያሰራው። አንተ ላይ ብቻ አይደለም ያሰራው። ሁለተኛ አብራም ላይ ኢየሱስ ወንድሜ ነው ወንድሜክ ነው። ከአብራም ቀጥሎ ሙሉ ነሽ ሙሉ ነሽ ተምቼ ነው እ ተምቼ ቀጥሎም ደግነሽ ላይ ደግነሽ እነ ታፕ ባይሪው እ ዛሬ ልመታችሁ እቅድ ያዘ ሁሉ አንድ ባንድ ይመታል። ታካ ታካ አልመጣልኝም። አያቲ ማን ነው? ቴካ ቴካ ነው አለና ሴባ ቴካ አለና ሴባ፣ በእንግሊዘኛ ቴካ ይባላል። አንድ ሰው ያለ እዚህ ጋ እግዚአብሔር አምላክ ካንተ ድንበር የጠላቶችን እጅ እያራቄ ነው አማሲያና ጤናችሁ ላይ ቤታችሁ ላይ ልጆቻችሁ ላይ ኢላማ ያደረገውን ጠላት እግዚአብሔር ከአናቱ ወደ ታች እየቀጠቀጠ ነው። ሊገላችሁ የሚፈልጉሉ የሚፈልግ ሁሉ ቀድሞ ይሞታል። ሊመታችሁ የሚፈልግ ሁሉ ይሄ ምሽት ሳይነጋ ተመቶ ይወድቃል። አጆ ዳቪያና ካሳ ተከፈተ። የሆነ የተከፈተ በር ይታየኛል። በጣም በሰፊው የተከፈተ በር ይታየኛል። ከዛሬ ጀምሮ የእናንተ ጉዳይ ከደጋሚዎች እጅ ወጥቷል። ለአንድ ሰከንድ ኪሳራ የሚባል ነገር አይገጥማችሁም። ከዛሬ ጀምሮ ጸጋችሁ መቶ እጥፍ ያድጋል። ኢኮኖሚያችሁ መቶ እጅ ያድጋል። ጤናችሁ መቶ በመቶ ሙሉ ይሆናል። ካልተመለሰ ይታመማል ይመታል፣ ምናምን ሳይሆን ከነነፍሱ ይጠፋል። አሜን። እጁን ካንተ ላይ ካላነሳ ጊዜው ያለቀለት ሰው አለ። አሜን። ከዛሬ ጀምሮማ ጎረቤት በሕይወቲ ላይ ተጽዕኖ ፈጥሮ ያለ ጊዜ ወደ መቃብር አትሄድም። አሜን፣ አሌሉያ። አንተን ለመግደል እቅድ ያወጣ የሆነ ሰው ካለ ወዮለት፣ ጊዜው አልቋል። የሃማን እጣ ፈንታ ይወስዳል። አሜን። ጋሺ አቤት። ሰላሜ ተመልሷል። ከዚህ ቀን ጀምሮ እግዚአብሔር በእያንዳንዱ ጉዳይ ላይ ጣልቃ ገብቻለዋል። አሜን። ጎንቦሬ ነው የተወለድኩበት ነው። ጎንቡራ ጎንቡራ ወረዳ አዲ አራባ ሱና ትንብት ላውራ ጥሌ ከመጣይበት መጥቶ የሚከስ አሁን ባለይበት ወጀብ በህይወቴ ላይ የሚቀሳቀስ ሁሉ ተሰብስበው ተመቷል። እዛ ነው የተወለድከው። እዛ ነው የተወለድኩት። እዛ ሰፈር ነው ጦንቋዩ የሚንቀሳቀሰው። ከተማ ወጥቶ ማደያ ለመክፈት የእናንተን ቤተሰብ ከበር እንደዚህ አፍኖ ለማኖር ይፈልጋል። የሆነ መጋረጃ ላይ ተከድናችሁ፣ ዝቅ ብላችሁ፣ አንገት ደፍታችሁ እንድትቀሩ እዛ ቦታ ላይ የሚሰራ መንፈስ አለ። እግዚአብሔር ከነ መሰረቱ አፍርሻለሁ አለ። አሜን። ስሩን ጌታ ነቅያለሁ አለ። አሜን። ከዛ ከትውልድ ሀገር የሚነሳ አሁን ባለይበት በሆሳና የሚሰራ ሁሉ መሰረቱ ተመቷል። አሜን። እግዚአብሔር ገና አለ አንድ ብዬ ክብሬን እጀምራለሁ። አሜን። እያንዳንዱ ልጆች ላይ የተቀሰተውን፣ የተስተካከለውን፣ የተሰራውን ወጥመድ እግዚአብሔር ሰብሬአለሁ አለኝ። አሜን። በጣም አጭር ጊዜ ውስጥ ጦንቀይ እናንተን ዝቅ አድርጎ ሊሰራ የፈለገውን ማደያ ልጆች እንዲሰሩ ፈቅጄያለሁ እኔ። አሜን። በኢየሱስ ስም የእናንተ ክብር ተመልሷል። አሜን። መገጣጠሚያዎች ላይ የታወጀ አዋጅ ሁሉ ፈረሰ። አሜን። በሰላም ትኖራለህ። አሜን። ሚፈልጊ አያገኝም። አሜን። የሆነ ቁጠኛ መንፈስ ከአንተ ዙሪያ ፈጽሞ ተመቷል። አሜን። እግዚአብሔር ገና እድሜን ይጨምራል። አሜን። ከዚህ በኋላ ባለው ጊዜ ገና በብዙ እድሜ አሜን ተባርካል። አሜን። ቁጭ ብለን ልጆችን የልጅ ልጆችን እስከ አራት እስከ አምስት ሰዓታት ሞት የሚባል አይደለም። ወዳንተ በሰፈር አያልፍ። አሜን። አንዴ ከኔ ጋር ቻው በሉት ቻው። ማትፈልገው ሁሉ ከዚህ ቃል ጋር ወደ ጥልቅ ወርዷል። አሜን። አንደ ከእኔ ጋር ቻው በሉት። ከአንተ ጋር መቀጠል ሌለበት ሁሉ በዚህ ቃል ተለይቷል። በቅርብ ጊዜ ውስጥ እግዚአብሔር የሚገርመህ አይሱሲ መኪና እሰጣለሁ አለኝ ኦባማ የሚባል መኪና ታውቃለን? አውቃለሁ። እሱን መኪና እግዚአብሔር እሰጣለሁ አለ። አሜን። በሚገርም ሁኔታ ተባርኬ፣ ከየት አመጣ? እሱ ራሱ ሳይደግም ሳይሞሪት አይቀርም ብሎ ጎረቤቶች እስከሚጠረጥሩ እግዚአብሔር እባርካለሁ አለ። አሜን። አሰፋለሁ አለ። አሜን። ብዙ ሲኬት ከፊት እያለ በአጭር ሊያስቀሪ ትግል ላይ ያለውን መንፈስ እግዚአብሔር ጥያለሁ አለ። ና ናጅናምጣ ቫሴና ማህዱዳ በጌታ በኢየሱስ ስም በሚደግሙት በሚሟረጥሙት ፊት ኃያል አድርግ ያለሁ። አሜን። አሳደኩ፣ አሜን። ድንበሬን አሰፋው፣ አሜን። ናጋሽ፣ እጅግ በጣም ትለመልማለ፣ አሜን። አንተ ላይ መቼም ብለዋ አያርፍም፣ አሜን። ጤናዬን ፈልጎ በአንተ ላይ የሆነ ሰበብ ፈልጎ ጤንነቴ ላይ ብለዋ ሰውነት ላይ እንዲያርፍ የሚታገል መንፈስ አለ ደቋል። አሜን በጤና ትኖራለች። አሜን ይሄ ብቻ አይደለም። አሁን ካንተ ጋር የሚሄድ ሰላም፣ ልጆችን፣ ቤተሰቦችን ሁሉን የሚቆጣጠር ነው አሜን። ተከናወን አሜን።